ድራማ ትስራ። እስ አሁን ሁለቱንም ሻድያ ሲያስካቸውን ሴቶች፣ አሁን ሻድያ ሲያስካቸውን ቪዲዮ ገብታችሁ ማለት ነው አይታል። ብዙ ነጥብ ነው ሚት እያረክ ነው ድራማ ትስራ። አቅም ዋለኝ የምትል ከሆነ ወጥተ መነጋገር ነው። አቅም ያላቸው ሰዎች አሉ አደለ? እኛ የከተማ ልጆች ነን። ከሙስሊም ወንድሞች ጋር አብረን ያደግን ፍቅር የምናቅ ሰዎች ነን። አንተ እስቲ አንተ አንተ አንተ ስትሳደብ የእስራኤል ጎረምሳ ብለህ ስትሳደብ አንድ የዛተ ክርስቲያን አለ። አንድ አንድ እፎይን እንገሉዋለን፣ እንላጨዋለን፣ ምን ምን የሚል አንድ ቪዲዮ አንተ አለ እኔ ፈለግ እኮ እንቀጣለሁ። አንድ ቪዲዮ ታሳየኛለህ፣ ክርስቲያን አንተ ላይ ዝቶ ያሳየ ቪዲዮ

በቃ ተናደፍ ነው ሻዳ ሲያስካቸውን ቪዲዮ ገብታችሁ ውስጢ እናመሰግናለን። አሁን አወጣ እያቸው አይደለም ወላይ በዚህ ተናዶ ነው ስላቸው ነበር አይደለም ሰዎች ስለሰለሙ ማለት ነው። ልክ እንዳንተ ተደብቀው እንጨረጨራሉ። አስተማሪዎቻችሁ እናውቃለን። ይ ይገርመኛል። እነዚህ ልጆች ጠይቁ። ስትጠይቅ እየሰማ ስለ ኢየሱስ ክርስቶስ እንዴት ከራሱ ማድረግ የማይችልና ከእንዴት አምላክ አድርጌ ይቀበላለሁኝ ብላ እንዲህ አይነት አይምሮ ያላቸው ልጆች ናቸው። እኔ ከራሴ አንዳች ላደርግ አይቻለኝም ካለ እንዴት ነው አምላክ ሊሆን የሚችለው? ይሀ ካለ ትክክለኛ የሆነ አይምሮ አምላክ ከተባለ ወላሁ ዓላ ኩል ሸይን ቀዲር ይላል። አምላክ አላህ ሲናገር እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል። እነላህ የፍዓሉ ማ ዩሪድ እኔ አሻኝ እንሰራለሁ ይላል። ኢየሱስ ክርስቶስ የአምላኩን አምላክ የሻዋን ብቻ ነው እኔም አድርገው ይላል። እኔ ከራሴ አንዳች ላደርግ አይቻለኝም የሚልና እኔ ሁሉን ነገር ማድረግ እችላለሁ፣ ይሄ በጣም የሰማይና ምድር ነው። የአምላክ ባህሪ ሁሉን ማድረግ የሚችል ነው እንዴት ነው ከራሱ ማድረግ የማይችልን አካል አምላክ አድርጌ የሚቀበለው አለች ይሄ ነው ይሄ ነው መጽሐፉን ሲያነቡ ጊዜ ወደ እስልምና ይመራቸዋል ራሱ ራሱ ይመራቸዋል እንደሰማው ፍርድ አለው ፍርድ ይምቀድ ነው እንዴት ነው አንድ አምላክ ከተባለ በእውቀት እኩል ከሆኑ በእውቀት እኩል ናቸው ትላላቸው አደለ ወልድ መንፈስ ቅዱስ አንዱ ከሌላው እውቀትን እየሰማ ሳይሰማ መናገር አይችልም ነበር እንዴ እንደሰማሁ አለ። በቃ የምሰማው የምነግራችሁ ቃል እኔ ሳይሆን የሰጠኝ አባቴ ነው አለ ላስ እውቀትን እየተሰጠ እየተቀበለ የሚያስተምር አምላክ አለ እንደዚህ አለም ላይ የለም። በእውቀት እኩል ናቸው ካላችሁ እውቀት መለኮታዊ ባህሪ ነው፣ ስጋዊ አይደለም። ያንን ከአብ መቀበል አይጠበቅበትም፣ እራሱ ያስተላልፍ ነበር። ጭራሽ እሱ ብቻ ሳይሆን መንፈስ ቅዱስ ራሱ ሰምቶ ነው የሚናገረው። ቦታቸው አለ ከእኔ በኋላ የሚመጣው መንፈስ የሚሰማውን እንጂ ከራሱ አንዳች አይነግራችሁም። ማለት እያሰላ ራሱ መንፈስ ቅዱስም ውሃ በላው ሰምቶ ካልሆነ የማይናገር ከሆነ የአምላክ አይደለም፣ የአምላክነት ባህሪ የለውም። አንዱ ከሌላው እውቀትን ሊጠብቅ አይገባም። እሺ፣ ስጋዊ ባህሪ በሚለው እንተውላቸው። ይበላል፣ ይጠጣል፣ ይተኛል፣ ምናምን ስጋዊ ባህሪ። እውቀት ግን ስጋዊ ባህሪ አይደለም። ቶች መንፈስ ቅዱስም እውቀት ተቀብለው ወልድም እውቀት ተቀብለው መቼ ነው ከራሳቸው የሚናገሩት ወፍ ዮሐንስ ወንጌል ምዕራፍ 8 ቁጥር አርባ ላይ ከእግዚአብሔር የሰማሁትን እውነት ልነገራቸው የመጣችው ሰው ነኝ። ሰምቶ የሚናገር አምላክ የለም እዚህ አለም ላይ። ከአንዱ ከሌላ የሚጠብቅ አይደለም። ይሄን ነገር ላይ የለም የትውስታው ቤት

እንዴት ነህ ደህና ነው ወይ እግዚአብሔር ተመሰገነ ይሁን እንዴት ነው እሱ አለውኝ አልሐምዱሊላህ አንተ እንዴት ነህ እኔ በጣም ደህና ነኝ እግዚአብሔር ተመሰገነ ይሁን እሺ አይ ምናልባት ለምን እንትን በመነቋቆር ከም ጫጫተ ብቻ ሆነብን እኮ ምንም እየተማርን አይደለም ልጁ መቶ እንደሰማ እየተማማር ነበር። ረብሄደ ጥያቄ ያለ እናስተናግደህ ወይንስ ስንጠይቀኛ ምረጥ። ደስ ያለ ጥያቄን የምታስተናግዶኝ በሆን ደስ ይለኛል። አይ ጥያቄ ምንድን ነው? ጠይቅ። አመሰግናለሁ። እስኪ ትንሽ መብራት ጠፋብኝ። ሐሳቡን ንገረን። ሐሳቡ እንደዚህ ነው። ምናልባት ጥያቄው በሀዲስ ላይ ነው የሚገኘውና አልቡሃሪ ላይ ነው በሀያ ሰባት አርባ ስምንት ላይ አላህ ኃጢአትን ይወዳል እንዴ? አይወድም፣ አይወድም መሰን ኦኬ እና በአል ቡኻሪ 2748 ላይ አጢያት የማይሰሩትን አስወግድና ና አጢያት ሰርተው ንስ የምገቡትን አመጣለሁ የሚል አንድምታ ያለው አለ። እስኪ እሱ ምናልባት እጅ መስጠት ከቻላችሁ። 2748 ነው ያልከው? ያ ኦኬ። በዛ ቁጥር እንኳን የለም። ሀሳቡ ቢኖርም ቁጥር የተሳሳተ ይመስለኛል። ሳይህ አል ቡኻሪ 2748 ላይ ስለ ወስያ ነው የሚናገረው። እንተ ሰደቅ ተዋን ተሶሂውን ሐሪቱን እያለ ነው የሚናገረው። ያልከው ሀዲስ አለ በዚህ ቁጥሩ ግን የለም። አላህ ኃጢያትን አይወድም 56 86 ላይ ነው ኖርማሊ። ተሳስቻለሁ። ተሳስተሃል። ቁጥሩን 56 86 አሁንም፣ ይሄም ስለ በኒ ውሬና ነው የሚናገረው። ይሄም አይደለም። ይሄ መረዳም ተሳስተሃል። ምናልባት አንድ ሀሳቡን አገኝተኝ ከሆነ ሐሳቡን አግኝቸዋለሁ ቁጥሩን ግን ልክ አደለህም። እሺ አላህ ኃጢአትን ባትሰሩ እናንተን ያስወገድና ሌላ ኃጢአት የሚሰራ እንግዲህ ሰዎችን ይፈጥራል ይላል የሚል ነገር ነው። ከመሰረቱ የአገነታዊ አገላለጽ ይባላል እዛ ሀዲስ ላይ አላህ ኃጢአትን ስለሚወድ ሳይሆን ምን ያህል መሀሪ አምላክ መሆኑን አይተሃል አደለም? ኃጢአት ከእናንተ መቶ ባትሰሩ እንኳን ባትሰሩ እንኳን ጌታ አምላካችን ምህረቱን ከጠየቅነው ነው፣ ምን ያህል መሀሪ እንደሆነ ነው የሚናገረው። ግነታዊ ገለጻ ይባላል። ኃጢአትን ባትሰሩ አለ ኃጢአት የሚሰራ ሰው ይፈጥራል ማለት ሲጠይቁት ነው። ስለ ንስሐ ነው የሚናገረው፣ ማለትም የእሱ ምህረት ምን ያህል ሰፊ መሆኑን የገለጸበት ነው። ግነታዊ ገለጻ የሚባል ነገር እንደው ካወክ ማለት ነው። ለምሳሌ ሺህ ብትሆኑ እንኳን ምናምን